ሰላም ጤና ይስጥልኝ፣ የተከበራችሁ የሶሎዳ ሚዲያ ቤተሰቦቻችን እንዴት ቆያችሁ? ለዕለተ ማክሰኞው ያዘጋጀናቸው ወቅታዊና አዳዲስ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። የውጭ ሀገር ዜጎች በአንድ ጊዜ ከአንድ በላይ መኖሪያ ቤት እንዳይኖራቸው የሚከለክል አዋጅ ጸደቀ። የህዝብ ተወካዮች ምክር ቤት የውጭ ሀገር ዜጎች በአንድ ጊዜ ሊኖራቸው የሚችለው የመኖሪያ ቤት ከአንድ በላይ እንዳይሆን የሚደነግግ አዋጅን አጽድቋል። ምክር ቤቱ የውጭ ሀገር ዜጎች የመኖሪያ ቤት ባለቤት የሚሆንበትን አግባብ ለመደንገግ የወጣውን አዋጅ ያጸደቀው ዛሬ ማክሰኞ ሰኔ 24 2017 ዓ ም ነው። ባለፈው ግንቦት ወር አጋማሽ ላይ ለፓርላማው ቀርቦ የነበረው አዋጅ ዛሬ ሲጸድቅ ከአዋጁ ስያሜ ጀምሮ የተወሰኑ ማሻሻያዎች በቋሚ ኮሚቴዎች ተደርጎበታል። የቀድሞው ረቂቅ ከመኖሪያ ቤት በተጨማሪ የውጭ ዜጎች የማይንቀሳቀስ ንብረት ባለቤት የሚሆንበትን ድንጋጌዎች የያዘ ነበር። ሆኖም አዋጁ ለዝርዝር እይታ የተመራላቸው የምክር ቤቱ ከከተማ መሰረተ ልማትና ትራንስፖርት ጉዳዮችና ከህግና ፍትህ ጉዳዮች ቋሚ ኮሚቴዎች የአዋጁ ዋና ትኩረት በመኖሪያ ቤት ብቻ ላይ እንዲሆን አድርገው አሻሽለውታል። ቋሚ ኮሚቴዎች ባቀረቡት የውሳኔ ሀሳብ ላይ የማይንቀሳቀስ ንብረት የሚለው ሐረግ ሙሉ በሙሉ እንዲወጣ ተደርጓል። የውሳኔ ሀሳቡ ይህ የሆነበት ምክንያት የማይንቀሳቀስ ንብረት የሚለው ሀረግ አሻሚ በመሆኑ አላስፈላጊ ትርጉም ስለሚፈጥር በዚህ መልኩ ማስቀመጥ አስፈላጊ ሆኖ በመገኘቱ ስለመሆኑ አብራርተዋል። ከዚህ በተጨማሪም በረቂቅ አዋጁ የማይንቀሳቀስ ንብረትን የሚመለከተው የትርጓሜ ንዑስ አንቀጽ እንዲሰረዝ ተደርጓል። በረቂቁ ለማይንቀሳቀስ ንብረት የተሰጠው ትርጓሜ በውጭ ዜጋ በሊዝ ባለ ይዞታነት ወይም ባለቤትነት የሚያዝ መሬት ወይም የመኖሪያ ቤት እንዲሁም ተያያዥ ግንባታዎች የሚል ነበረ። የውሳኔ ሀሳቡ በረቂቅ አዋጁ ውስጥ ከማይንቀሳቀስ ንብረት ጋር የተያያዙትን ድንጋጌዎች በሙሉ ትኩረታቸው የመኖሪያ ቤት ላይ ብቻ እንዲሆን አድርጓል። የውጭ ሀገር ዜጋ የመኖሪያ ቤት ባለቤት መብትን የሚመለከተው የአዋጁ ድንጋጌ ላይ አዲስ ንዑስ አንቀጽ ተጨምሮበታል። በዚህ ንዑስ አንቀጽ መሰረት የውጭ ሀገር ዜጋ የመኖሪያ ቤት ባለቤት የሚሆነው በሊዝ በጨረታ ስርዓት ብቻ ነው። የውጭ ሀገር ዜጋ የቤት ግንባታ መከናወን የሚችለው በሊዝ ጨረታ በሚሰጥ መሬት እንጂ በምደባ ወይም ተመሳሳይ አሰራር እንዳልሆነ ለመግለጽ አዲሱ ንዑስ አንቀጽ መካተቱን የውሳኔ ሀሳቡ ያስረዳል። ከዚህም በተጨማሪም የውጭ ሀገር ዜጎች ሊኖራቸው የሚችለው የመኖሪያ ቤት ቁጥር ላይ ገደብ ተቀምጧል። ከአንድ ወር ገደማ በፊት ለፓርላማ በቀረበው ረቂቅ አዋጅ የውጭ ሀገር ዜጋ በአንድ ጊዜ የሚኖረው ከፍተኛ የማይንቀሳቀስ ንብረት ቁጥር በመመሪያ እንዲወሰን የተተወ ነበር። ነገር ግን ቋሚ ኮሚቴዎቹ ያቀረቡት የውሳኔ ሀሳብ ማንኛውም የውጭ ሀገር ዜጋ በማናቸውም በአንድ ጊዜ የሚኖረው የመኖሪያ ቤት ቁጥር አንድ ነው የሚል ገደብ አስቀምጧል። ነገር ግን የከተማና መሰረተ ልማት ሚኒስቴር ከሀገር ጥቅም አንጻር አስፈላጊ ሆኖ ሲያገኘው ቁጥሩን በመመሪያ የማሻሻል ስልጣን ተሰጥቶታል። የመኖሪያ ቤት ባለቤት ለመሆን መሟላት የሚገባቸው ቅድመ ሁኔታዎች ላይም አዲስ መስፈርት ተካተውበታል። አንድ የውጭ ሀገር ዜጋ የቤት ባለቤት ለመሆን ከሀገር ሰላም፣ ደህንነት፣ ጸጥታና ተያያዥ ጉዳዮች ጋር የሚያያዝ የክልከላ ገደብ የሌለበት መሆን እንደሚገባው አዋጁ ያትታል። ከዚህ በተጨማሪ የመኖሪያ ቤት ባለቤት የሆኑ የውጭ ሀገር ዜጎች መብቶችን የሚመለከተው የአዋጁ ክፍል ላይ የውጭ ሀገር ዜጎች መኖሪያ ቤታቸው የማከራየት መብት ቢኖራቸውም መኖሪያ ቤቱ ለንግድ ዓላማ ማዋል እንደማይችሉ ግልጽ ድንጋጌ ተቀምጧል። ከዚህም በተጨማሪ የመኖሪያ ቤት ባለቤት ለመሆን በሊዝ መሬት የሚያገኙ የውጭ ሀገር ዜጎች አጠቃላይ የሊዝ ዋጋውን በአንድ ጊዜ መክፈል ግዴታ አለባቸው። ይህ ግዴታ የተጣለባቸው ክልሎች ወይም ከተሞች የሊዝ ክፍያውን በአንድ ጊዜ የሚያገኙበት እድል መፍጠር ስለሚያስችል እንደሆነ የውሳኔ ሀሳቡ ላይ ሰፍሯል። በረቂቅ አዋጁ የውጭ ሀገር ዜጎች የሊዝ የቤት ግዢ፣ የግንባታ ፈቃድ እንዲሁም ተያያዥ የመንግስታዊ አገልግሎት ክፍያዎችን በውጭ ምንዛሬ ብቻ ነበር መክፈል ያለባቸው። በውሳኔ ሀሳቡ መሰረት ዜጎች የሊዝ የቤት ግዢ የግንባታ ፈቃድ ክፍያዎች እንዳሉ ሆነው በውጭ ምንዛሪ መክፈል የሚጠበቅባቸው መንግስታዊ አገልግሎት ግን የመጀመሪያው ዓመት አገልግሎት ብቻ እንደሆነ ተደርጓል። አዋጁ በረቂቅ ውስጥ ያልነበረ እና ለክልሎች ስልጣን እና ኃላፊነት የሚሰጥ አዲስ አንቀጽም አካቷል። በዚህ መሰረት ክልሎች አዋጁን ድንጋጌዎች በክልላቸውና በከተሞቻቸው የማስፈጸም፣ ለተግባራዊነቱ ተገቢ ክትትልና ድጋፍ የማድረግ፣ የውጭ ሀገር ዜጎች ንብረት ይዞንታን በተመለከተ በኢንፎርሜሽን ቴክኖሎጂ የታገዘ ዘመናዊ አሰራር የመስራት ኃላፊነት አለባቸው ተብለዋል። የህወሓት አንጃ ቡድን ሁለንተናዊ ጦርነት ለማወጅ ወስኗል ተባለ። የህወሓት አንጃ ቡድን ዛሬ ሰኔ 24 2017 ዓ.ም ዘመቻ አሉላ በሚል ምክንያት በሐወልቲ ስብሰባ ያካሄደ ሲሆን ይህ አንጃ ቡድን በሁለንተናዊ ጉዳዮች በፌዴራል መንግስት ላይ ጦርነት ለማወጅ ወስኖ እንደወጣ ከስብሰባው ውስጥ በወጡ መረጃዎች ተገልጸዋል። በዚህ ስብሰባ ላይም የኦፕሬሽናል ክፍል ስታፍ ጠቅላላ አባላት የአየር ኃይሎችንም እንደተሳተፉበት የወጡት መረጃ ያሳያሉ። በተመሳሳይ ዜና አርሚ ስልሳ የተባለ በጀነራል ህንፃ ወልደ ጊዮርጊስ የሚመራ የህወሓት ታጣቂ በተምቤን አብይ አዲ ከተማ የሚገኘው አጼ ካሌብ ሆቴል የተሰበሰበ ሲሆን በስብሰባው ላይ የተገኙት የታጣቂው አርሚ አባላት የእንዋጋ ጥሪውን ውድቅ በማድረጋቸው አዛዡ ከስብሰባው ፎክረው መውጣታቸው ተገልጿል። ኢትዮጵያ ከአበዳሪዎቿ ጋር ስታካሄድ የቆየችው ድርድር ተጠናቀቀ ሲል የኢፌዴሪ ገንዘብ ሚኒስቴር አስታወቀ። የ3.5 ቢሊዮን ዳላር የእዳ ሽግሽግ እንደተደረገላትም ተጠቅሟል። የኢትዮጵያ መንግስት ከአበዳሪዎቹ ጋር ሲያካሄደው የቆየው የእዳ ሽግሽግ ድርድር መጠናቀቁን የገለጹት የኢፌዴሪ የገንዘብ ሚኒስትሩ አህመድ ሸዴ በቅርቡም እንደሚፈራረሙ አስታውቋል። በዚህም ኢትዮጵያ ከአበዳሪ ሀገራት የወሰደችውን የ3.5 ቢሊዮን ዶላር ዕዳ ለመክፈል እፎይታ እንደምታገኝ ተናግረዋል። የገንዘብ ሚኒስትሩ አህመድ ሽዴ ይህንን የገለጹት በ2018 ዓመት በጀት አመት ረቂቅ በጀት ላይ በህዝብ ተወካዮች ምክር ቤት ቀርበው ማብራሪያ በሰጡበት ወቅት ነው። ባለፉት ሶስት ዓመታት በእዳ ሽግሽግ ከፍተኛ ጥቅም አግኝተናል ያሉት ሚኒስትሩ በቀጣይም ባለፉት 15 ዓመታት ስንበደር ለቆየነው ገንዘብ የክፍያ ጊዜ እፈይታ አግኝተናል ማለታቸው ተገልጿል። ይሁንና ከአበዳሪዎች ጋር በተግባባንበት በተራዘመው የክፍያ ሰሌዳ መሰረት ከሚቀጥለው አመት ጀምሮ ዕዳውን መክፈል እንቀጥላለን ሲሉ መናገራቸው ተዘግበዋል። የሲዳማ ቡና ስፖርት ክለብ ያሸነፈው የኢትዮጵያ ዋንጫ ለወላይታ ድቻ ተመላሽ እንዲሆን ውሳኔ ተላለፈ። በ2017 ዓ.ም የውድድር ዘመን ከሊጉ የወረዱ ክለቦችን ባሉበት እንዲቆዩ ተወስኗል። የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ ዛሬ ሰኔ 24 2017 ዓ.ም ባካሄደው አስቸኳይ ስብሰባ በበርካታ አበይት ጉዳዮች ላይ ውሳኔ አሳልፏል። ኮሚቴው የሲዳማ ቡና ስፖርት ክለብ የሊጉን የፋይናንስ አስተዳደር መመሪያ በመጣሱ የቅጣት ውሳኔ ቢተላለፍበትም በኢትዮጵያ ዋንጫ የፍጻሜ ጨዋታ የታገዱ ተጫዋቾች አሰልፏል ብሏል። በመሆኑም ያሸነፈው የኢትዮጵያ ዋንጫ በፎርፌ ተሸናፊ ሆኖ ዋንጫው ለወላይታ ድቻ ተመላሽ እንዲደረግ ወስኗል። በውሳኔው መሰረት በ2018 ዓ ም በአፍሪካ ኮንፌዴሬሽን ዋንጫ ውድድር ወላይታ ድቻ ኢትዮጵያን ወክሎ ይሳተፋል። ስራ አስፈጻሚ ኮሚቴው ባወጣው መግለጫ መቻል ሐዋሳ ሲዳማና መቐለ ሰብዓ እንደርታ በኢትዮጵያ እግር ኳስ ፌዴሬሽን ጸድቆ ስራ ላይ የዋለው የሊጉን የፋይናንስ አስተዳደር መመሪያ በመተላለፍ የተወሰነባቸውን የቅጣት ውሳኔ ለፌዴሬሽኑ ይግባኝ ሰሚ ኮሚቴ ይግባኝ ቢሉም ኮሚቴው ውሳኔው እንዳጸና አስታውሷል። ይሁንና ከመቀለ 70 እንደርታ ውጪ ሶስቱ ክለቦች ከኢትዮጵያ እግር ኳስ ፌዴሬሽን እና የፊፋ መተዳደሪያ ደንብ ውጪ ጉዳዩን ወደ መደበኛ ፍርድ ቤት በመውሰድና ውሳኔውን በማሳገድ እግድ የተጣለባቸው ተጫዋቾቹን እንዲጫወቱ ማድረጋቸው ስራ አስፈጻሚ ኮሚቴው ዛሬ ባካሄደው አስቸኳይ ስብሰባ ገምግም ያለው ብለዋል። ክለቦች ከይግባኝ ሰሚ ኮሚቴ ውሳኔ በኋላ በዓለም አቀፍ የስፖርት ግልግል ፍርድ ቤት ሊታይ ሲገባው ጉዳዩን ወደ መደበኛ ፍርድ ቤት መውሰዳቸው የሶስተኛ ወገን ጣልቃ ገብነት አስከትሏል ሲል አክሏል። በመሆኑም ሶስቱ ክለቦች የፍትህ አካላት ውሳኔን በአስቸኳይ ተግባራዊ እንዲያደርጉና የተጣለባቸው የገንዘብ ቅጣት በመክፈል ሪፖርት እንዲያደርጉ አሳስቧል። መቀለ ሰባ እንደርታ ጉዳዩን ወደ ዓለም አቀፉ የስፖርት ግልግል ፍርድ ቤት መውሰዱ ይታወሳል። ስራ አስፈጻሚ ኮሚቴው ክለቦች የታገዱ ተጫዋቾችን ያሰለፉባቸው ጨዋታዎች በሙሉ በፈርፌ ተሸናፊ እንዲሆኑም ወስኗል። የዶናልድ ትራምፕ የእርዳታ ቅነሳ በፈረንጆቹ 2030 ከ14 ሚሊዮን በላይ ሰዎች ለሞት ሊዳርግ ይችላል ተባለ። በላንሴት ሜዲካል ጆርናል ላይ የታተመ ጥናት በዩኤስኤድ የሚደገፉ መርሃ ግብሮች ባለፉት ሁለት አስርተ ዓመታት ውስጥ በዓለም ከ91 ሚሊዮን በላይ ሞትን መከላከል ችለዋል ያለ ሲሆን አሃዙ በህፃናት ላይ 30 ሚሊዮን ሞትን ማስቀረት መቻሉን ያጠቃልላል ተብሏል። ጥናቱ እንደሚያሳየው የዩኤስ ኤድ የገንዘብ ድጋፍ ከኤችአይቪ ኤድስ ሞት 65 በመቶ፣ 51 በመቶ ከወባ እና 50 በመቶ ከሌሎች የሀሩር ክልል በሽታዎች ቅነሳ ጋር ይያያዛል ብሏል። ነገር ግን እየተካሄደ ያለው ከፍተኛ የገንዘብ ድጋፍ መቋረጥ በፈረንጆቹ 2030 በሁሉም የእድሜ ክልል ውስጥ ከ14 ሚሊዮን በላይ ሰዎችን ለሞት ሊዳርግ እንደሚችል ተመራማሪዎቹ ተናግረዋል። ይህም ከአምስት ዓመት በታች ለሆኑ ህፃናት ላይ 45 ቢሊዮን ሞትን ያስከትላል ተብሏል። በተባበሩት መንግስታት ከተመዘገቡት መዋጫዎች ቢያንስ 38 በመቶ የምትይዘው አሜሪካ በዓለም ትልቁ የሰብአዊ እርዳታ ለጋሽ ሆና ትገኛለች። ባለፈው ዓመት 61 ቢሊዮን ዶላር ለውጭ እርዳታ የሰጠች ሲሆን ከግማሹ በላይ የሚሆነው በዩኤስኤድ በኩል መሆኑን የመንግስት መረጃ ያሳያል። የኛ ግምት እንደሚያሳየው እንደ ፈረንጆች አቆጣጠር በ2025 የመጀመሪያ አጋማሽ ላይ የታወጀው ድንገተኛ የገንዘብ ድጎማ ቅነሳ ካልተቀየረ በፈረንጆቹ 2030 እጅግ በጣም አስደንጋጭ የሆኑ ሞት ሊፈጠር ይችላል ሲል ጥናቱ አስመልክቷል። ትራምፕ በሶሪያ ላይ የተጣለው ማዕቀብ እንዲነሳ ትዕዛዝ ሰጡ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በሶሪያ ላይ የተጣለውን ማዕቀብ እንዲነሳ የስራ አስፈጻሚ ትዕዛዝ ፈርመዋል። ይህ እርምጃ ፕሬዚዳንት በሽር አልአሳድ ከስልጣን ከተወገዱ ከስድስት ወራት በኋላ በሀገሪቱ የኢንቨስትመንት በሮችን ለመክፈት ያስችላል ተብሎ ታምኖበታል። የትራምፕ የሰጡት አዲስ መመሪያ ለሶሪያ ልማት ለመንግስት ስራ እና የሀገሪቱ ማህበራዊ መዋቅር መልሶ ለመገንባት ወሳኝ በሆኑ አካላት ላይ የተጣለው ማዕቀብ እፎይታ እንደሚሰጥ የአሜሪካ የገንዘብ ሚኒስተር ባወጣው መግለጫ አስታውቋል። እንደ አውሮፓውያን አቆጣጠር 2011 በሀገሪቱ የእርስ በርስ ጦርነት ከተቀሰቀሰበት ጊዜ አንስቶ የሶሪያ መንግስት በአሜሪካ ከፍተኛ የገንዘብ ቅጣት ተጥሎበት ቆይቷል። በኤክስ ላይ በተለጠፈው መግለጫ የሶሪያ የውጭ ጉዳይ ሚኒስተር አሳድ ሐሰን አልሻይባኒ የትራምፕን ውሳኔ በደስታ እንደሚቀበሉ በመግለጽ ለረጅም ጊዜ ሲጠበቅ የነበረው ይህ ማዕቀብ መነሳት የመልሶ ግንባታና የልማት በርን ይከፍታል ብለዋል። በኢኮኖሚ ማገገሚያ ላይ ያለው እንቅፋት በማንሳት ሀገሪቱ ለዓለም አቀፉ ማህበረሰብ ክፍት ያደርጋታል ተብሎም ይጠበቃል ብለዋል። ከቀድሞው መንግስት የሰብአዊ መብት ረገጣ ጋር የተያያዙ ድንጋጌዎችን ያካተተው ማዕቀብ በሀገሪቱ ውስጥ የመልሶ ግንባታ ጥረቶችን አበላሽቷል። በአላሳድ ዘመን የሶሪያን ኢኮኖሚ ወደ ውድቀት አፋፍ እንዲያደርስ ሲነገር ቆይቷል። ትራምፕ በግንቦት ወር በመካከለኛው ምስራቅ ባደረጉት ጉብኝት በሶሪያ ላይ የተጣለው ማዕቀብ እንደሚነሳ ቃል ገብተው እንደነበረ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 አዳዲስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለኢትዮጵያ።